እንጂ ቺት እንደማላደርግብሽ ታውቂያለሽ። ይሆንል ደህና ነሽ? አምሮብሻል። አመሰግናለሁ። ምንም አንትናት በለኝ። ንዴት የምታካክሱ ትላንትና ትናንትና ቶሎ ቸኩ የነጠውት ከሌሊቱ ሰባት ሰዓት ምናምን ስለሆነ ለምንድነው ሁሉም ሰው ሲያወራ የምትስቂው? ኮስተር ትናንትነን አሁን ሲያወሩ እየሳቅሽ። የሚያስቅ ነገር ስላወሩ ነዋ። እኔ ባለቤቴ ናት ብዬ እየወሰድኩሽ እነሱ ጋር በሚያወሩት ሁሉ መሳቅ ማለት ኢንተረት፣ በሚያወሩት ሁሉ እኮ አይደለም የሳቅሁት፣ የሚያስቅ ነገር ተናገሩ ሳቅሁኝ። የሚያስቅም ነገር ከዋጥ ሴት ልጅ ባሏ ፊት ለሌላው እንዳትስቅም

አመሰግናለሁ አባቴ። ይሄ ምን አይነት ሳይን መሰለሽ አንቺ አሁን ገዳለሽ ማለት ነው እኔ ሩሙን እችላለሁ። ዱባይ መጣ ትዝናና እያለ ነው እ አሁን ጊፍተሬ መጣ ትዝና ነው ያ ፈን አርጉ እኔ እችላለሁ ማለት ነው። አሁን ለምሳሌ እንደዚህ ብዙ ጊዜ አጋጥሞኛል። አሁን ናንቺ እያወራ ነው፣ ፍላርት እያደረግ ነው፣ ዱባይ እንድትመጪ እየቀጠርኩች ነው፣ ችግሬ ለምወጭ እኔ ጋር ነው እያለ ነው እ አንቺ ልጅ መቶ አንቺ ጋር ሰጠሽ ማለት እኮ ትዳር አፋረሰ ማለት ነው። እን ማለት እንደዚህ ሄራ መሻየው ሁን አንተ ጋር መጥቶ ተሰጠነው እንደዛ ሱኛ ያደረግከው ከማን ነው የሚከፍለው? ማን ነው ኦርደር ቡክ የሚያደርገው? ሂሳብ የሚሰጠው ማን ነው? ሰው እጃ፣ ነው እንደዛ የሚያደርግልን አይደለም። እኔ ነኝ ማረገው። ግንሱ ያደገ ነው የፈለገላን እዚ ጋር የፈለገ ጊፍት ሊሰጠሽ ስንገናኝ የሩም ክሬዲት አከፊ ምን በለውን አከፊ፣ ለአንቺ ወጪ ሪስፖንስብል አ ስለዚህ፣ እኔ እንድከፍል እሱ እያመቻቸ ነው። ኦኬ ኦኬ፣ እንደዛ ነው

ቴንክዩ ቴንክዩ፣ ወይኔ ቴንክዩ ታትዬ። እኔ ፍቅር አየሽ፣ እሰሳ የአንተ ሶፍት ነው። አይ ሶፍት አይደለም ታትዬ። ቴንክዩ አንቺ እምቢ ብለሽ ለአጫፍ ልክ ነው እንደሱ ርጥበት

ይቆርጣል ትኬት አልቆረጥኩም፣ ግን ዱባይ ነ ና ከዱባይ አብረን ልምጣ ኢትዮጵያ። ከዚህ ዱባይ የምሄድበትን ከዚህ ኢትዮጵያ ደርሶ ልቆርጥበት ይሻለኛል። ሩቅ አስ ላይ አንድ ሺህ ምናምን ዩሮ ነው የሚያስከፍለኝ በዚያ ረጅም ሰዓት ምናምን ተጉጂኝ ነው። ኢትዮጵያ ግን እንደዛ አያስከፍለኝ ነው። አሁን ላይ በኢትዮጵያ ላይ ሳምንት መቶ ሰማንያ ምናምን ዩሮ ነው ላይ ዘጠና ምናምን ሺ ብር በብላክ አሰብከው ማለት ነው ሁሉም መቶ ሺ ብር። በቃ ኢትዮጵያ ነ ኢትዮጵያ ነ ምን እናደርጋለን መሰለሽ፣ አለ እዚህ ደግሞ አንቺን የመሰለሽ ልጅ አስብ። ፒያሳ ምናምን የደብረ ብርሃን ብርድ ልብስ ምናምን ሁለት እግር ሲኒፐር ምናምን ያለበት ቦታ ደረጃሽን ከቢዳር ምናምን ያለው ነው ውስጥ ያለው ፈረስን ጋር ልባል ሽጉጥ ምናምን አለ። ምናምን እንደዚህ አይነት ነገር ስታወጣ እኮ አታውጣ ነው አንተ። ስማ ስፓለ ምናምን በቃ ጂንክስ ጂንክስ እንዳናደርገው እዚህ ላይ ጂንክስ፣ ሰዎች ጂንክስ ያደርጉብናል። አይ ምን እናርግ መሰለች ፕላናችን ወደዚህ ዙር ለእኔ ዙር ለእኔ እ እንደዚህ ነው ለእኔ እንደዚህ ነው ማለት ያለብኝ አንቺ ለእኔ ወደዚህ አዙር እንደዚህ እና እንደዛ እናደርጋለን።